ከደቂቃዎች በኋላ አስማቱ ይቀየርባል። ተው ብሩኬ፣ ተው ብሩኬ። ሀይዳኔ ለዚህ ነበር ሁሉ በክብር ይቅርታ አድርጉልን። ጥፋተኛ ነን ስትባሉ ሶሲና ብሩኬ ጥፋታቸውን አምነው እናንተ ሴት ያመጣው ጦስ ምንድን የሚባል ተረታለን። እናቴ ሸቤ እንዳትገባ ይሄ ድብድብ ይቀርብ ይሻላል። ራስን ሆነ ኑር እዚህ ሁሉ ሁለት ወንድ መሀል ገብተሽ አሁን ቆይ፣ አንዱ ቢጨፈልቅሽ ሳይሜ ምን አስበሽ ነው? አርፈሽ ቁጭ ብትይ ይሻላል። እዚህ ነገር ውስጥ ባገቤ ይሻልሻል እናቴ ሆ ጎመን በጤና ሀይ ሜሬ ለክብረ ስሜን ሀይሚን አክብሬ አላለም አልቀረብህም። አይዲያውም ይሄ ሀይሚ ቦክሱም ሲመጣ እሷ እንድትመታልህ ነው። ምን ብታያት፣ ምን አስበህ ነው ዳኒ? ያሳየሽን ነገር ለማመንማ ብሩኬን ብታናግሪ ጥሩ ነበር። አየሽ አይደል፣ እኔ አልኩት መልስ። ለምን ገና ደንበደ ማረጋሉ? ሶሪ ባክሻየ ምናምናት ወይ ለመረጃው፣ ለሀይሚ ያሳየውን መረጃ ለምን ለብሩክ ያሳየኝ ሲልህ ለምን አላሳየውም? ባጭሩ ለመገላገል ይሄ ሁሉ ከማለቃቀስ ጊዜ፣ ደንበደ ሰላም ሀገር ተከብረ እየኖርክ ማይሆን ውሸት ዋሽተህ እንደዚህ ለቦክስ ትጋበዛለህ ወይ? ዳኒ ጉድኮ ምንም። እኔ እንዳትወሪኝ ከዚህ በኋላ፣ እንዳትወሪኝ ከዚህ በኋላ ነው ቡቦችን፣ ተረጋጋ። ከዚህ ጦስ ውስጥ በሰላም ወጣ። ከማንም ጋር መቧሰቅ መጣላት የማይጠበቅብህም፣ እራስህን ሁን። ከአንቺ ጋር ነው የምታለው። ሌላ ሰበብ ይመጣብሃል። ዘመኑ የግርግር ነው፣ የሰላም አይደለም እና ምን አስባችሁ ነው? ይበቃችኋል። ተረጋጉ። ኦ እኔ ድብድብ አልወድም። ቤተሰብ ግን እጅህን ስላልሰጠ በጣም ደስ ብሎኛል። ብሩኬ ግን ደግሞ ከዚህ በኋላ ከማንም ጋር እንዳትደባደብ፣ ማለት እንደ ተማረ ሰው መሆን ግዴታ ነው። ምክንያቱም አስፈላጊ አይደለም ብሩክ በሴት ተደባደበ ዳኒ በሴት ተደባደበ እንድትባሉ ሚዲያ ላይ እንትን አትበሉ ምክንያቱም አስፈላጊ አይደለም ሲጀመር ውሸት ነው በቃ ሲጀመር ምንም ውሸት በውሸት ስም ማጥፋት ነገር ናቸው እኮ እኛ እንዴ እኛ ነግረን ናቸዋል አላምን ያላችሁ ናችሁ እንጂ አላምን ያላችሁም ደግሞ ያው ፍላጎታችሁን እናውቀዋለን ተሳክቶላችኋል ብሩክና ሀይሚ እንደዚህ እንዲሆኑ ነበር የፈለጋችሁት ያው በትንሹ ተሳክቶላችኋል ግን ምንም ምንም እውነት የለም። ዜሮ እኛ በቀብራራው መቶ ፐርሰንት እንተማመናለን። እየተዘቀዘቅንም አረንጓዴም እየተደረገ ምንም የፈለጋችሁትን አድርጉ። በብሩክ መቶ ፐርሰንት እንተማመናለን። ወዲያውኑ ማንነቱን ነፃ ወጣ ነፃ ወጣ ማንነቱን ወዲያው ይሄ ፕራንክ ነው ይሄ ውሸት ነው፣ ሌላ ሰው ተጠርቶ ላይቭ ላይ ተናግሮ ምናምን አይደለም። እዚያችው ላይ ድብን የት አለ ያሳያት ነገር የት አለ ይመች ይመች ፈጣሪ ይጠብቀ እግዚአብሔር። ምክንያቱም ሰውን በውሸት በወንጀል ለምን አላሳየውም ለሱ ሲጠይቀው? በጣም ይገርማል፣ ያሳዝናል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና በያላችሁበት ነኝ በእያላችሁበት ሰላምታችሁ ብዝት ይበልልኝ። ውድ ቤተሰቦቼ ዛሬ ማሆነም ተመልሼ መልቻለሁ። ተመልሼ ስመጣ እንግዲህ ያው ቅድም ላይ ምንም ተናግሬዋለሁ። እንግዲህ ያው ምንም የሚዲያ ሰው ብትሆኑ የሚዲያው በእጃችሁ ቢሆንም መናገር የሌለባችሁና መናገር ያለባችሁን ሰው ለይታችሁ ማወቃችሁን ብሩክ አስረግጦ ነግሯችኋል ማለት ነው። ተግባራዊ ታደርጉታላችሁ ብዬ ተስፋ አለኝ ማለት ነው። ውድ ቤተሰቦቼ የተፈጠረው ነገር እንደምታዩት ብሩክ ጋር ምንም አይነት ነገር ምንም አይነት መረጃ እንደሌለው እሱ እርግጠኛ ሆኖ ሀይሚን ትላንትና ሲከራከራት ነበረ። ሀይሚ ደግሞ እኔ አንተን አላምንህም፣ ዳኒ ጋር ተገናኝታችሁ ሲያሳይህ የዛን ሰዓት አይኔን አልዋሸውም ሌላውም ቢዋሸኝ ዳኒ አይኔን አልዋሸውም፣ በአይኔ አይቻለሁ አለች። እሷ የያዘችውን ነገር ለብሩክ ለማሳየት ምናስፈራው ለሀይሚ ያሳያትን ነገር ለብሩክ ለማሳየት ምን አስፈራው? ቤተሰብ ምን አስፈራው? እሺ፣ እሷ የሆነ ነገር አይታለች እንበል ሳምበዲ ምንም ቲ አንተ እዚህ ጋር ብትዋሸኝ አይኔ መዋሸት አልችልም ብላለች። እንግዲህ እሷ ማለት ነው ሃይሚ ማለት ነው ሶ እሷ ያየችውን ነገር ለምን ለእሱ አላሳየውም? ስለዚህ ምንም ነገር የለም እዚህ ጋር ባዶ ነገር ነው። በማይሆን ነገር እንደዚህ ጦርነት መክፈት ጦርነት መግባት ምን አስፈልገ? አርፈህ ሚስተንህን ይዘው ቁጭ አትለም ምስጊን ሶሲ ፈገግታ ቲክቶኮ ላይ እየጨፈረች ማለት ነው ከይ ወጣች ሎግ አውት አላለችም ምስጊን ይመጭሻቦ ነገ ደግሞ አንቺ ሃይሜ ከዳኒ ጋር ወለጅ ብለሽ እንዳበጭ እንጂ ለዛሬው ዛሬ ነው ኧረ በጣም በጣም በጣም የሳቁ ዛሬ ካራቲ ተዘራረች ዳኒ ምን ታረጓት እንግዲህ እና ማለት ነው አይግረማችሁ፣ አይድነቃችሁ። ማለት እንዲያለ ነገር ያጋጥማል፣ ግን ደግሞ መረጋጋት የሚባል ነገር አለ። ቡሩክ የፈለገው ብቻውን እንዲያገኘው ነበር፣ ግን ሀይሚ አብራ መጣች። ሀይሚ አብራ የመጣችበት ምክንያት አልተጠራችም ነው የሚለው እንግዲህ። አብራ የመጣችበት ምክንያት ደግሞ እሷ ያለውን ነገር እንዲያሳይና ፊትለፊት እዛው ላይ ሊጋፍጡ ነበር የፈለጉት ዳኒ ደግሞ እንግዲህ ወይ ሚስጢር የያዘበትን ስልክ አለ ያስኩትም ነበር ብሎ ነገ ሊመጣ ይችላል፣ አይታወቅም። እንግዲህ ያው በእንደዚህ አይነት መልኩ ወይኔ ግን፣ ወይኔ ግን፣ ወይኔ ግን በስመ አብ አቤት፣ አቤት፣ አቤት! እናንተ ምን ይሻላቸዋል? ሀይ የሚነበሩ እሳት እና ጭድ እኮ ነው የሆኑት። በቃ አትኪኝ፣ አትንካኝ፣ አትኪኝ፣ አትጋኝ። ወየው ፈጣሪ ትዕግስት ስጠኝ።

ይመችህ የምር ግን እኔ ድብድብ አልወድም። በነገራችን ላይ ድብድቡን እየደገፍኩለት አለ በቃ ለእውነት ያለው ነገር በቃ እውነቱ እዛው ላይ ፍርጥ መወላዝም ገና ሰው መጥቶ እሱ ያደረገው ነገር ውሸት ነው፣ እሱ የሆነ ውሸት ነው። ሌላ ሰው መጥቶ በላይ ብላይ ተናግሮለት ምስክር አድርጎ አይደለም እዛው ላይ ፍንድት በቃ ዳኒ እውነት የሚኖረው ኖሮ ይሄ ሁሉ እንደዚህ ድብድብ ሲመጣበት ሃይሚ በቦስ ቅንደማታለስ ነው እንዴ? አይና አይና አይና አይና ያለ ሃይሚ ነ እኔ አንቺን ብዬ ነው እንጂ፣ አንቺ ባትኖሪ ኖሮ አንቺን አክብሬ ነው። የፈለገ ነገር ሴት ብታከብር፣ ትላንት ላወካ ሴት ብታከብራት ማለት ነው። እዚህ ጋር ፍንጫህን እየተጠረመስክ ለሷ ክብር ብለህ ዝም አትልም። በርግጠኝነት ማለት ነው። በርግጠኝነት ያለው ነገር ውሸት ስለሆነ ውሸታም ስለሆንክ ምን እናርግ እንግዲህ። ጨረቃ ፋሚሊ ውስጥ ገብተሃል፣ ትታጥባለህ፣ ትጨመቃለህ ታነሰ ክሎሮክስ ይጨመራል። እንግዲህ ምንም ማድረግ አንችልም ዳኒ ምንም ማረግ አንችልም። በጥሩ ስነ ምግባር ብትመጡ ኖሮ በጥሩ ስነ ምግባር እንተላለፍ ነበር። ያው እኛ እናንተ እንጨምቃለን፣ እኛን ደግሞ ጨማቂዎች አሉ። ስለዚህ ያኔ መጨመቅ፣ መታጠብ ይሄ ኖርማል ነው ዳኒ፣ በኋላ ቅር እንዳይልህ። መቼስ ከጨረቃ ፋሚሊ ጋር ፒስ መሆን አይቀርም። ሶ ግን ያመጣችሁት አይዲያ በጣም የተመታ አይዲያ ነው። የምር ነው፣ በጣም የሚያስጠላ አይዲያ ማለት ነው። ማለት አይዲያ ብዬ ለአውራንጅ፣ ታዲያ ምን ልበል አሁን? ማለት ሰው አሁን እንጃ በእርግጥ በቪዲዮ ነው ሁሉ ነገር መጨረስ ያለባቸው ለምን አሁን በቪዲዮ ስለተጀመረ ቪዲዮ ተቋርጧን በቪዲዮ ጀርባ ታርቀናል እንዲጨርሰነዋል ምናምን ቢሉ ቤተሰብ ሌላ ታሪክ ማውራቱ አይቀርም ሶ አሁን ብሩኬ ለምን በቪዲዮ ተጣላ ይሉታል እንደው እኮ እኔ እኮ ግርም የሚለኝ ነገር እሱ የሚያደርገው ነገር እሱ የሚሰራው ነገር ለምንድ ነው የሚያናድዳቸው ግን ይሄ እኔ ጥያቄ ነው እሱም ዛሬ ጥያቄ ሆኖበት ሲናገር ሰምቸዋለሁ እንዴ መጣላት ከፈለግ፣ ለምን በካሜራ መጣ? እነሱ በካሜራ ጀርባ ነው እንዴ ስሙን ያጠፉት? በአደባባይ አይደል እንዴ? ጉድ እኮ ነው። እኔ አንዳንዴ ፍርዳችሁ፣ እኔ ግርም ይለኛል። ግርም ኧረ፣ በኢየሱስ ኧረ፣ ወደ ቀልባችሁ ሁኑ። እውነት ብሩክን የምታዩበት አይናችሁም ማለት ነው። ወደ ቀልባችሁ ተመለሱ፣ ቤተሰብ ቤተሰብ። ያልተመለሱትም መልሷቸው፣ በኮመንት ማለት ነው። እንዴ ጉድ እኮ ነው። ራሳቸው ራሳቸው የጀመሩት ነው። በይቅርታውም በቪዲዮ ነው። ሁሉም ነገር በቪዲዮ ነው። ስለዚህ በቪዲዮ ማለቅ ነው ያለበት። ደግሞ ሊደባደበው አልነበረም የጠራው። ሲቀጥል ደግሞ ሃይሚ እንዳለች አላቅም አለ። እንግዲህ አላቅም እሱ ያውቃል አያውቅም። በኋላ ኮመንት ስር ጽፎ ነው የማይመለከተኝ እኔ የማውቀው አብረው እነሱ ባለፈው ሶሲና ብሩኬ እንደመጡት ተያይዘህ አትምጣብኝ። ተያይዘህ ተሽለጥጣለች ሃይሚ ዛሬ ሷ ምንድን ያደረገችው? ምንድን ነው የሚባለው ዛሬ ሷ ያደረገችው? ያንኑ ነው እንግዲህ ገልብጣ ያደረገችው። እሱ እሱም አልተያያዘም፣ እሷም አልተያያዙም፣ ዳኒም አልያዛትም ሃይሚን፣ ብሩክም ሶሲን አልያዛትም። ግን ተሽለጥጣ ተለጣጥፈህ እየመጣ ነው ብለዋለች ግን እና ታዲያ አሁን ማለት በርግጥ ችግር እንዳይፈጥር ብዬ ነው የሄድኩት ብላለች። ዳኒ ጋ ለምን ሄድሽ ለምን መጣች ስትባል ችግር እንዳይፈጥር ነው ብላለች። መንጣቷ ጥሩ ነው ማለት ያንን እውነት አየችው ምንም አይነት ነገር እንደሌለው ዳኒ ውሸት እንደሆነ መናገር እንዳቃተው እንዳጠረው ምን ብሎ ምን ማለት ምን ሊናገር እንደመጣ ራሱ ጠፍቶበታል። ሶ አንዳንድ ጊዜ አለማመን አለማመን የሚያመጣው ጣጣ ይሄ ነው። ቤተሰብ ተማመኑ። መጀመሪያ ከመፋቀራችሁ እኔ ፍቅረኛ ነው አፈቅረዋለሁ ምናምን ከማለታችሁ ተማመኑ። እውነት አሁን ላይ ማለት ነው የብሩክም የሃይሚንም ፍቅራቸውን አለመገላለጻቸው ኦ ማይ ጋድ፣ በጣም ደስ ይላል። ለምን መሰላችሁ? መጀመሪያ ያንን ሰው ቀለበት ማለት ቀልድ አይደለም። ያንን ሰው መጀመሪያ በብዙ አይነት ነገር ትፈትኑታላችሁ፣ ትፈተናላችሁ፣ ታዩታላችሁ፣ በቃ ብዙ ነገር። ያ ሁሉ ቻሌንጅ ሲታለፍ ቀለበት ማለት ቁም ነገር ነው፣ በቃ ትዳር ነው፣ ቀልድ አይደለም። ቀለበት እኔ ቀለበት አድርጎ አድርጎ የሚሉትን ዛሬ ገና ገባኝ። ምክንያቱም ፍቅር ራሱ ቀድሞ በአደባባይ ማስወጣት በጣም ዋጋ እንደሚያስከፍል ነው። በጣም እንኳን አይደለም፣ ብሩኬ እንኳን አይደለም። ፍቅሩን ገልጾ አሁን ላይ ራሱ በሱ የሚይዛትበት በሱ የሚወረወርበት። በእርግጥ ምንም አያመጡም። ምንም አያመጡም። የማዳን በጎች ናቸው። ምንም ምንም አያመጡም። እነሱ ምን ያመጣሉ? ሩዝ ይበላሉ። ሩዝ ከበሉ በኋላ ከዛ ቲክቶክ መንደር መስኮት ላይ ቁጭ ይላሉ። የፈለጉትን ሰው ይሳደባሉ፣ የፈለጉትን ሰው ይዘቀዝቃሉ። ይሄ ነው ዓላማቸው፣ ሌላ ምንም አዲስ ነገር የለም። አገራቸው ሲገቡ ደግሞ ማንንም ሰው አያውቁም፣ ስልክም አይጠቀሙም። በቃ እነ እንትናን አይታችኋል ከዚህ በፊት ስመጥራ አይጠበቅብኝ። ወይኔ እኔ እንደዚህ ከሆነ እንዲህ ቲክቶክ ቢቀርብኝስ እንደዛ ሽንጧን ገትራ ለሩታ ስትታገር ስትታገር ስት ነገር ስንት ነገር አድርጋ አገሯ ገብታ እና የጠቆርቁር ብላ እንኳን አይደለም እዚህ ምናቃት ሌላ ስም መጥራህ አይጠበቅብኝም። እና አንዳንድ ጊዜ ቆመ ብሎ ማሰብ ጥሩ ነው። የራሳችሁን ሕይወት ኑሩ። አለብሩኬ እውነት ነው። የራሳችሁን ሕይወት መጀመሪያ ኑሩ። የራሳችሁን ከኖራችሁ በኋላ ነው እንዴ። አሁን እናንተ ግማሾቹ ስራ ነው ይላሉ። ስራ ነው ካላችሁ፣ ለምንድን ነው ብሩክ የሚያደርገው አክሽን ብሩክ የሚያደርገው ንግግር ለምን ያቃጥላቸዋል? ለምን ቅጠል ርር፣ በቃ ርር እያሉ እኮ ነው የሚያለቅሱት። ደግሞ አልቃሽ መሳዮች ጉድ እኮ ነው በመስኮት ቲክቶክ ማለት ነው። እንዲያው በቃ የማይሉት ጉድ የለም። ወይ ፈጣሪ፣ ወይ ፈጣሪ! እና ለማንኛውም ቡቡ ከሰው አትጣላ። ከዛሬ ጀምሮ ከሰው አትጣላ። ጸብ ጥሩ አይደለም። ምክንያቱም ደግሞ ሸቤት ገባ እንደምናስበ ነው። ስንት ነገር የሚጠበቅብህ ስንት ነገር እናትህ ካንተ ትጠብቃለች ስንት ስንት ስንት ብዙ ነገር ይጠበቅብሃል። ስለዚህ ተረጋግታችሁ ከሀይሚ ጋር ውጤት ከመጣ መጣ፣ ውጤት ካልመጣ ጊዜ ያስፈልጋችኋል። ሁለታችሁም ማለት ነው። ይሄ ጊዜ አሁንም ቢሆን በጣም ጊዜ ያስፈልጋችኋል? በዛ ክፍተት ውስጥ የሚመጣው ይምጣ ይሄድ፣ ይምጣ ይሄድ፣ የፈለገ ይምጣ የፈለገ ይሄድ፣ ግን ማንም አይገባም። ማለት እግዚአብሔር ኑር ካለው ከፈቀደው ሰው ጋር ነው የሚኖረው። ሰው ባሰበውና ሰው በፈቀደው አይደለም። ቤተሰብ አንድ ነገር እንድትገነዘቡ የምፈልገው ነገር ሁሉ ጊዜ ጭረቃ ፋሚ፣ ሁሉ ጊዜ ብሩቄ የሆነ ነገር የሆነ ነገር እንዲህ አርግላት፣ እንደዚህ ፍጠርላት እኛ ማለት የለብንም። እኛ እኛ አደለንም። እኛ አደለንም። በዚህ ውጡ፣ ይህን በልታችሁ። እነሱ እኮ ህፃ ልጆች፣ የአረብ ሀገር ልጅ አሁን ማለት ነው እንዳይበርት ቀይሩለት አላችሁ። በዚህ ጊዜ ሰዓት አጥብ፣ በዚህ ብላ፣ በዚህ ጠጣ። እነሱ ግን ትልልቆች ናቸው ኦልሬዲ። እኛ ማለት አይጠበቅብንም። ያው ሁለቱም አስራ ስምንት ዓመት አልፎዋቸዋል። የራሳቸውን ኑሮ እየኖሩ ነው። ራሳቸውን አሸንፈው ይኖራሉ። እኛ ይሄን አድርጎ፣ ይሄን እንዲበል፣ ይሄን ማለት የለብንም። በቅ እሱም ብቻ ነው። እኔ አሁን ዛሬ ከብሩክ የተረዳውት ነገር እሱም ብቻ ነው እና ደግሞ ጓደኛችሁም ፍቅረኛችሁም ማመን አለባችሁ። የፈለገ እሱ ይበድላችሁ፣ እናንተ ግን ማመን አለባችሁ። እውነት እንደሆነች ትቀጥናለች እንጂ መቼም ቢሆን መውጣቱ አይቀርም እኮ። አሁን ሀይሚ ብታምነው ኖሮ ይሄ ሁሉ ዛሬ ይሄ ልጅ ድብድብ አይመጣበትም። ብታምነው ብሩኬ አይታችሁ ከሆነ እሱም አነጋገሯና አለማመኗ ነው። እንዴት አታምነኝም የሚለው ነገር ነው ልውስጥ ውስጥ የጨመረው ብሩኬ ማለት ነው። ስለዚህ ያው እንግዲህ ፈጣሪ በመካከላችሁ ይግባ። እኔም የፈራሁት ይሄንን ነው ምክንያቱም ስታይ እውነቱን በደንብ ሳታረጋግጪ ብሩክን አትግፊ ብያለሁ። ሀይሚን እንግዲህ ደግሞ ሰላሙን ያወርድላችሁ እንግዲህ የሚመጣውን አላውቅም። ማየት አልፈልግም ማውራት አልፈልግም ብሏል ብሩኬ ከዚህ በኋላ ደግሞ እንዴት ነው የሚገናኙት? ጉድ እኮ ነው ፈጣሪ። ወይ አንዱ ስትሉት አንዱ ስትሉት አንዱ ረግ። አሁን ደግሞ የሶሲ ነው የቀረው። ዳኒ ግን ዛሬ አፈረኩ ወይ ምሬን ነው እንዴ። ማስረጃው የታል ሲባል ለሀይሚን እንዲቁንን ብሎ አሳይቶ ለብሩኬ እንዲህ ኩሽ ምት ይላል። እንዲበቃ ይንደው በቃ ይመቁ ይበዝጭ ቁማቱ ዛች ወደ መሬት ተጠረ ብሎ ቁጥ እናንተ ውሸት፣ እንደዚህ ያሳፍራል። በኢየሱስ ስም። አረ ለማንኛውም እናቴ ልቦና ይስጣችሁ። ከጨርቃ ፋሚሊ ውጡ ውጡ። ሶሲና ዳኒ መልካም ምሽት ቤተሰብ።